አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው፣ ያስከብራል። በነገር ሬሳ የሚፈራው ዝም ስለሚል ነው ይባላል፣ ስለማይናገር። ምላስ አጥንት የለውም ግን አጥንት ይሰብራል ይባላል። ሰዎች በቃላት ይሰበራሉ፣ የማይረሱት ንግግር። በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችል። ለሕፃናት ለምን ደግሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ። ስሜታዊ በሆን ሰዓት መናገር የለብን በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም። መጥፎ ንግግር ሲናገሩን እኛ በምንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል። ለምሳሌ ሚስት ተናዳ ድንገት ተነስታ የቤት ዕቃ ሰብስባ ልወጣልህ ነው ካለች፣ ውጭልኝ፣ ገላገለኝ እንዳትላት። ባይሆን የቀረሽ ዕቃ አለ በላት። ምንድን ነው ካለች፣ የሆነ ቦታ ሰዎች ተገደሉ የሆነ ቦታ እንዲሞቱ ሲባል እንዴት ሰው በሰው ላይ ጨክና እንላለን። ግን ቃላት ራሳቸው ከመግደል አይተናነሱ እዚህ ጋር የቆሰቆስከው ሰዓት እዚያ ጋር የሚነዳው ምንድነው። አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ። ሀገራችን የመጨረሻ ቃላት በዓለማችን ብዙ አሉ፣ የማይረሱ ለትውልድ የሚቀሩ። አንቆጥረውም እንጂ እኮ እድሜያችን የተወሰነ አይደል? እንግዲህ ያው እኔ ሃይማኖት ሰው ስለሆንኩ ከዛ ብነሳ አንደበት በጣም ብዙ ኃይል እንዳለው ነው የሚነገረው በሁሉም ሃይማኖቶች በሁሉም መጽሐፍት ማለት ነው። እንግዲህ ዓለም ሲፈጠርም ብርሃን ይሁን ተብሎ ነው ብርሃን የበራው። ያ በቃል የተፈጸመ ነገር ነው። ከዛ ውጪ እንግዲህ ሁለት ህይወት አለ። አንደኛው እዚህ ምድር ላይ የምንኖርበት ህይወት ነው፣ ሁለተኛ ከሞት በኋላ ያለው ህይወት። ስለ ሁለቱ ዓለማት መጽሐፍ ቅዱስ ሲናገር የመጀመሪያው ሞትና ህይወት በምላስ እጅ ነው የሚል ቃል አለ ማለት ሰው በዚህ ምድር ላይ የሚኖረው ህይወት ጥሩም መጥፎም ሊሆን የሚችለው በምላሱ ነው በሚናገረው ነገር ነው በጥሩ ንግግሩ ወይ በመጥፎ ንግግሩ ማለት ነው። በአንጻሩ ደግሞ ከሞት በኋላ ያለውን ሲገልጽ ከቃል የተነሳ ትጸድቃለህ፣ ከቃል የተነሳ ትኮነናለህ ይላል። ስለዚህ ቃል ይህንን ያህል እጅግ በጣም ወሳኝ የህይወት ክፍል ነው። በሃይማኖት አካባቢም ደግሞ ጸሎት በቃል ነው የሚደረገው ቡራኬ በቃል ነው የሚደረገው። ሰው ንስሐ ቢገባ በቃሉ ነው፣ ቢጠመቅ ውሃው ከመደ ላይ ጸሎት ይደረግበታል። ያ ቃል ነው። ውሃው ቃሉና መንፈሱ ነው የሚሰሩት። ስለዚህ ቃል ይሄንን ያህል በሁሉም የህይወታችን መንገድ ውስጥ ነው እና ሰዎች ወደ ጋብቻ የሚገቡት ወደ ሌላ ስራም ቢገባ ኢንተርቪው ተደርጎ ነው አይደል? ስለዚህ ያም ቃል ነው፣ በመነጋገር ነው። ጥሩ የተናገረ ሰው ነው የሚቀጠረው፣ ጥሩ ያልተናገረ አይቀጠርም። በየትኛውም ዘርፍ ብናየው በጋብቻም ጥሩ ተናግሮ ሴቷን ማሳመን የቻለ ሰው ነው ወደ ጋብቻ መግባት የሚችለው። ስለዚህ አለማችን ከቃል ጋር የተያያዘ አለም ነው። በአጠቃላይ ያው ውስጥ ያሰበውን ነው። አንዳንዴ ሰዎች መጥፎ ነገር ይናገሩና ውስጤ ንጹሕ ነው ሊሉ ይችላሉ። የልባቸውን አውርደው ሲጨርሱ ማለት ነው ግን ማንኛውም ክፉም ጥሩም ነገር የሚወጣው ውስጣችን ከሚያሰላስለው ነገር ነው። እንደውም አንድ አባት ምናሉ ይባላል አንዲት ሴት እኔ አፌ ለፈልፋ እንጂ ውስጤ ንጹሕ ነው ትላቸዋለች። ስትላቸው እሱማ እባብም መርዙን ከተፋ እኮ ውስጡ ንጹሕ ነው ብለው ተናግረው እና አንዳንዴ የምንናገረው ቃል በጣም ከባድ ኃይል እንዳለው አንረዳ። ልጆች በልጅነታቸው ጊዜ በቤተሰቦቻቸው ዱላ ሊወርድባቸው ይችላል፣ ሊገረፉ ይችላሉ። ግን በዱላ የሚደርስባቸው እንትን ቅጣት ከሆነ ጊዜ በኋላ ጠባሳው፣ ቁስሉ ይጠፋል። ቃላት ግን አይጠፉ። ምላስ አጥንት የለውም ግን አጥንት ይሰብራል ይባላል። ሰዎች በቃላት ይሰበራሉ። የማይረሱት ንግግር ሊሆን ይችላል፣ እና ህይወታቸውን ሙሉ ያንን እያሰላሰሉ እና መጥፎ ንግግር፣ የጥላቻ ንግግር፣ ሰዎች ጥሩ ስሜት እንዳይሰማቸው የሚያደርጉ ንግግሮች ኃይላቸው ህይወት በህይወት ዘመኑ የሚቀጠል ነው እና የቆሰልነውን የደበደብነውን ሰው ልናክመው እንችላለን። አይምሮ ላይ የተሆነውን ሰው አሁን እንግዲህ ዘመናችን የሶሻል ሚዲያ ነው። እንደ የሆነ ቴክስት ማጥፋት ይቻላል ሰውየው ሳያነበው የተናገርሽውን ቃል ግን ሰውየው ሳያመው ማጥፋት አይምሮ ውስጥ ይቀራል። እድሜውን ሙሉ ያንን እያሰላሰለ አንቺን ባየ ቁጥር ባስታወሰ ቁጥር ይሄ ስሜት እንዲሰማው የሚያደርግ ነው። መልካም ንግግር በጣም በቀላሉ ጎጪ ሳናወጣ ልንሰጠው የምንችለው ስጦታ ነው። ልክ ቅድም እንዳልኩት ዓለምን ሲፈጥር እግዚአብሔር ብርሃን ይሁን አለ፣ በዓለም ላይ ብርሃን ሆነ ይላልና እኛ ያው በእግዚአብሔር ምሳሌ የተፈጠር ነው። ዓለምን ብርሃን ማድረግ ባንችል የሆነ ሰው ግን ቀን ብሩህ ማድረግ እንችላለን በጥሩ ሰላምታ በጥሩ ንግግር እና በመጥፎ ንግግር ደግሞ ቀኑን ማበላሸት እንችላለን። የሚገርመው የምንናገረው ሌላው ቀርቶ አሁን እኔ ራሴ ለራሴ የምናገረው ቃል እኔ ላይ ኢፌክት አለ። ለምሳሌ ዛሬ በጣም የሚያስጠላ ቀን ነው ብዬ ከጀመርኩ ቀኑ ያስጠላኛል። ለምን? አይምሯችን የተሰራው የሚሰማውን እያመነ እንዲቀጥል ነው፣ አክት እንዲያደርግ ነው። ስለዚህ ዛሬ ቀኑ መጥፎ ነው ወይም ይህን ነገር አልችለውም ካልን በራሳችን ላይ ነው። በጎ ንግግር ግን ከስጦታ በላይ ነው። በጣም የሰውን መልካም ንግግር ተናግረን ከምንሰጣቸው ከሌሎች ስጦታዎች የበለጠ የማይረሱት አይምሯቸው ላይ የሚቀር ጥሩ ስሜት እንዲሰማቸው የሚያደርግ ነው። እንግዲህ በእኛ ሀገር ባህል እውነቱን ለመናገር ማመስገን ላይ በጎ ቃላት መናገር ላይ አሁን አሁን ምናልባት የተሻሻለ ሊሆን ይችላል፣ አላውቅም። ግን እጥረት አለብን፣ የማመስገን እጥረት አለብን። ሰዎች ለማመስገን ሲሆን ፊትሽ እንዳይሆንብኝ እንጂ ማመስገን ብዳሴ ካንቱ እንደውም ይባላል። አዎ፣ እና ማመስገን እንዳይሆንብኝ እንጂ ይላሉ። ስድብ ግን ሲሆን ፊትሽ እንዳይሆንብኝ አይደል፣ ሙልጭ አድርገው ነው የሚሳደቡት። እና እንደውም አንድ ጊዜ የስነ ጽሑፍ መምህር ሆኖ ደበበ ሰይፉ የሚባለው ደራሲ ተማሪዎቹን አንድ የክፍል ስራ ይሰጣቸዋል። ምን ያደርጋል፣ አንዲት በጣም ቀጭን ልጅ ያቆምና ክፍል ውስጥ እቺ ልጅ ስቲ አመስግኗት ይላል፣ በቅጥነቷ ማለት ነው። እና በቃ እንደው በቻሉት ሸንቃጣ ምናምን ምናምን ብለው አንድ ሁለት ሶስት ቃል ተናገሩ። አሁን ደግሞ ስደቧታ አላቸው ሲላቸው፣ እንደ ዝናብ ነው ያወርዱባት ማለት ነው። በጣም ብዙ ስድብ ስለቅጥነቱ። ወፍራም ሴት ደግሞ አቁሞ አመስግኗት፣ መጀመሪያ አመስግኗት አለ። ጥቂት ቃላት ድንቡሽ ቡሽ ምናም ምናምን አሉ። ከዛ ወደ ምስጋናው ሲመጣ ወደ ስድቡ ሲመጣ ግን በጣም ስብር የሚያደርግ ነው። ምንድነው ይህንን ማንሳት የፈለገው የምስጋና ቃል ሲሆን ቮካብለሪ ራሱ ያጥረናል። ቃሉ ስለሌለ አይደለም፣ ስለማንጠቀምበት። ስለዚህ ምስጋና በጣም ኃይል እንኳን በጥሩ ቀርቶ እንደውም በቤተክርስቲያን ወድሶ በዛ ይኮነ ድልወቱ ሚል ቃል አለ ባይገባው ማመስግ ነው። ምክንያቱም ምስጋና ለሰው ኃይል ይጨምርለታል እና ምን ሰራበት መስሪያ ቤት፣ አብረውንም የሚሰሩትን ሰዎች፣ ቤተሰቦቻችንን እምንናገረው ጥቂት ቃል ይሰራቸዋል። ለህፃናት ለምን ደሞ ሲሆን በልጅነት የተነገራቸውን ቃል ይዘው ትልቅ ደረጃ ይደርሳሉ። እና መጽሐፍ ቅዱስ ይገርምሻል፣ መሳደብን ከመግደል ያነጻጽረዋል። ክርስቶስ ወንድሙን ደንቆሮ የሚል ነፍሰ ገዳይ ነው። ለማጋነን ምናምን አይደለም። አንድ ልጅ ህፃን ሆኖ አንተ ደደብ ተማሪ ነ ተብሎ ካደገ በጣም ይቸገራል፣ ወደ ጥሩ ውጤት ለመምጣት ያ ቃል ይገለዋል ነው። ስለዚህ ሰዎችን በንግግር ብቻ ከፍ ማድረግም ዝቅ ማድረግም መስበርም እንችላለን፣ እና መልካም ንግግር ግን ሰዎችን ይሰራቸዋል። በትዳርም ላይ በማንኛውም በቤተሰብም ላይ በማህበራዊ ህይወታችንም ላይ ሰዎችን በጥሩ ቃል ብንናገር ከምንሰጠው ከሌላ ስጦታ በላይ ያ ኃይል አለው በእነሱ ላይ። ተፈጥሮ አፈጣጠራችን ራሱ የራሱ ትምህርት አለ። ከአንገት በላይ ያለውን አካላችን ስናይ ሁለት አይን አለን፣ ሁለት ጆሮ አለን፣ አንድ ምላስ ነው ያለን። በቁጥር እንኳን ብናየው ሁለት ቢሆን ምላስ ምን እንደሚፈጠር እንግዲህ እንዲሁም አልተቻለም። በአንዱ ብዙ ችግር እያየን ነው። ሁለት ምላስ ቢኖረው ሰው ምን እንደሚያደርግ አስብ። በፈለግነው ሰዓት ነው የምንናገረው። ደግሞ ሁለት ራሱ በደንብ ሴኩሪ የሆነው አካል ነው ምላስ፣ ከንፈር አለ፣ ከዛ ጥርስ አለ። እንደው ትንሽ ቢዘገይ እኮ ተብሎ እኮ እስኪወጣ ድረስ ማለት ነው። ግን እኛ ከአይንና ከጆሮ በላይ ሰው ከመስማት ይልቅ ለመናገር ይፈጥራል። እና ሰው ለመናገር የዘገየ ይሁን ይባላል። የዘገየ ማለት ለማሰብ ጊዜ እንዲኖረው የምትናገረው ቃል በተለይ ኢሞሽናል በሆነ ሰዓት አንደበት መግራት የሚቻለው ምንድን ነው? ስሜታዊ በሆነ ሰዓት መናገር የለብን። በተናደድን ሰዓትም በተደሰትንም ሰዓት ሰው በተደሰተ ሰዓት የሚገባውን ቃል አይፈጽም። በወቅቱ በጣም ደስ ብሎት ይለው ብዙ ነገር ይልና፣ በአንጻሩ በተናደደ ሰዓት የሚናገረው ነገር ቆይቶ ሲሰማው ወይም ሲያስታውሰው የሚጸጸት በሊሆን ይችላል። ዘግይቶ መናገር በጣም ወርቃማው ሕግ ነው ለንግግር አንደበትን ለመግራት። ከዛ ውጭ ከተፈጥሮ መማር ለመስማት መፍጠን፣ ለማየት መፍጠን፣ ለመናገር ግን ቀስ ብሎ በጥሩ ቃል መጀመር አንዱ አንደበትን የመግሪያ መንገድ ነው። በመሰረቱ አስተያየትም ስንሰጥ ኮንስትራክቲቭ ክሪቲሲዝም ይባላል፣ ወይም ይሄ ገንቢ አስተያየት ማለት ነው። እና አንዳንዴ ሰው የሚናገረው ነገር ጥሩም ሆኖ የሚናገርበት መንገድ ግን ሰውን ሊያስከፋ ይችላል። አንዳንዴ እኔ እኮ ለዚህ ለሷ ብዬ ነው ለሱ ብዬ ነው እኮ የተናገርኩት ይልና፣ ሰው ግን የሚናገርበት መንገድ ኢንቴንሽኑ ጥሩ ሆኖ የሚናገርበት መንገድ ግን መጥፎ ሊሆን ይችላል። ቀላል ምሳሌ ልስች። ለምሳሌ አሁን አንዲት ሴት ጫማ ልታሰራ አንድ ጫማ ቤት ብትሄድ እና ጫማው ባይበቃት ያ ጫማ ሰሪ ጫማው ጠቦሻል ከሚላትና እግርሽ ትልቅ ነው ከሚላት ጫማው ጠቦሻል ነው ማለት አይደለም። ለምንድን ነው ጫማው የጠበባት? እግሯ ትልቅ ስለሆነ ስለሆነ ነው። ግን እግርሽ ትልቅ ነው ቢላት፣ ሁለተኛ ዛ ጫማ ቤት አትደርስም። ጫማው ጠቦሻል ካለ ግን አ ጠቦኛል ብላት መለሳለች። ግን ሐሳቡ አንድ ነው፣ ያው እግሯ ትልቅ ስለሆነ ነው ጫማው የጠበበው ነው። ስለዚህ ሀሳቡ ጥሩ ቢሆንም የምንናገርበት መንገድ ሰዎች ጥሩ እንዲሰሙና አንዳንዴ ከበጎ መጀመር ሊሆን ይችላል አስተያየትም። እኛ ብዙ ጊዜ ሰው ሲያመሰግን እና ጥሩ ቃል ሲናገር አናመሰግንም። በባህላችን አሁን አመስጋኝ ሰዎች እንትና አሽቃባጭ እንደሆኑ እንደው ልወደድ ባይ እንደሆኑ፣ ልወደድ አመስጋኝ ከሆኑ ተሳዳቢ ከሆነ ነው ደሞ ሐቀኞች ናቸው፣ እሱ ፊትለፊቱ ነው የሚናገረው ብሎ ስድብን ሰው በጣም ያሞግሳል። ሐቅ መሳደብ የሐቀኝነት ማመስገን ደግሞ የልወደድባይነት ምናምን አይደለም። እውነት እንግዲህ በሁለቱም ነዋ፣ በመጥፎም በጥሩም እውነቶች አሉ አይደለ? ስለዚህ አንድ ሰው ለስድብ የሚጠቀምበትን ሐቀኝነት ለምስጋና መጠቀም መቻል አለበት እና አንዳንዴ አስተያየትም ሲሰጥ ከተናጋሪዎቹ አለስልሶ የሰውየውን ስሜት ጠብቆ ከዛ በኋላ ትችት ቢደረግ ነው። ሳንዱች የሚል ቴዎሪ አላቸው አንዳንዶች። መጀመሪያ በምስጋና ጀምሮ ከዛ ትችቱን መሀል ላይ አድርጎ መጨረሻውን ደግሞ። ልክ እንደ ዳቦ እና እንቁላል እንደሚበላው ማለት ነው። ግን እንቁላሉ መብዛት የለበት ማለት ስድቡ ወቀሳው ማለት ነው። ግን ትችትም ቢሆን በበጎ መልኩ ነው የሚሰማው። ሰው ደግሞ ሲሰማ ትንሽ ወደ ሰፊ መሆን መቻል አለበት፣ ሪያክሽኑም በጣም ቁጣ የተሞላበት አንዳንዴ ሰዎች መጥፎ ንግግር ሲናገሩን እኛ በምንመልሰው ጥሩ ምላሽ ያንን መጥፎ ነገር ማጥፋት ይቻላል። መጽሐፈ ምሳሌ የሚባል መጽሐፍ የሚላል መልካም መልስ ቁጣን ታበርዳለች እና አንዳንዴ በቁጣ ለሚናገረን ሰው በለሰለሰ መንገድ ስንናገረው እያየ ነው ሲቀየር እናያለን። እዛው ለምሳሌ በቤተሰብ ሊሆን ይችላል፣ በትዳር ቅዱስ ዮሐንስ አፈወርቅ የሚባል አባት የሚላል መሰለሽ፣ ለምሳሌ ሚስት ተናዳ ድንገት ተነስታ የቤት እቃ ሰብስባ ልወጣልህ ነው ካለች፣ ውጭልኝ፣ ገላገለኝ እንዳትላት፣ ባይሆን የቀረሽ እቃ አለ በላት። ምንድን ነው ካለች፣ እኔስ ብሆን ያንቺ እቃ አይደለሁ ወይ? እኔንም ጠቅለሽ ይዘሽኝ ውጭ በላት። መግኛ ተመልሳ ቁጭ ነው ተመልሳ እና መልካም ንግግሮች አንዳንዴ የሰዎችን ስሜት የተናገሩትን ራሱ እንዲያጤኑ ተናግረው እስኪጨርሱ ዝም በማለት እንኳን ማቀዝቀዝ ይቻላል። እና የሚሰማው ሰው ሆደ ሰፊ ሆኖ ስድብም ቢሆን ወዲያው ሪያክት ባለማድረግ ሰውየው ተናዶ ይሆናል በማለት ማቀስቀስ ይቻላል። እንግዲህ ሁሉም ሰው የራሱ አቋም አለው። ሁሉም ሰው አንድ አይነት ሀሳብ ሊያስብ አይችልም። ግን ያንን ልዩነት የሚገልጽበት መንገድ አሁን ምንድነው? አንድ ጊዜ የጀርመን ቴሌቪዥን ላይ ሉላ ስራ ተካሳ፣ ካልተሳሳትኩ ቃለ መጠይቅ ሲሰጡ በጣም የገረመኝ ነገር ሰማሁ። ምንድነው የሚሉት? አፍሪካ ውስጥ ወይ ደጋፊ ነው ወይ ተቃዋሚ ነው እንጂ ኦፖነንት የሚለው ቃል አቻ የለውም ይላሉ። ማለት ወይ ጠላት ነው ወይ ወዳጅ ነው እንጂ በሀሳብ የሚለኝ ለሚለው ሩም የለውም አሉ። እንግዲህ ቮካብላሪ ሊኖር ይችላል የሆነ ሀገር ተፈልጎ ግን ጽንሰ ሀሳቡ የለም። እኛ ስንደግፍም እስከመጨረሻው ነው፣ ስንቃወምም እስከ መጨረሻው ነው እና በዛ ምክንያት ልዩነቶቻችንን ማስተናገድ አንችልም። አንድ ሰው አይ ይህም እኮ እንዲ ማለት ነው፣ ይህም እንዲ ሊሆን ይችላል ብሎ ሚዛናዊ ከሆነ በቃ ወደ ድባይ እንደሆነ ነው የሚቆጠሩ ወይ መጥላት አለበት ወይ ማመስገን እና ሀሳቦቻችንን በጣም በሰለጠነ መንገድ መናገር ይቻላል፣ ሌላውን ሳናስከፋ። አሁን ደግሞ የከፋው ምንድነው? በፊት ስድብ እና ክፉ ንግግር በግል ነው የምንናገር የነበረው። ድሮም እኮ ስድብ ነበረ፣ እሱማ በደንብ ነው የምንሰዳደብ የነበረው። ግን አሁን ለየት ያለው ቴክኖሎጂ መጥ ስለዚህ እኔ አንድ ለምሳሌ በሶሻል ሚዲያ ቢሆን እኔ አንድ ሰው ስሳደብ እሱን ብቻ አይደለም የማስከፋው፣ ያንን ስድብ አይቶ ስለ እሱ መጥፎ የሚያስብም ሰው አለ ወይ ደግሞ እሱ እንዴት እንዲባላል ብሎ የሚከፋው ሰው አለ። ስለዚህ የብዙ ሰው ህይወት ነው የምነካው ማለት ሳመሰግንም የዛን ያህል ነው። ኃይሉ እና ቴክኖሎጂው አለ የሚቆይ ለትውልድ የሚተላለፍ ስድብ ነው እያደረግን ያለ ነው እና የሆነ ቦታ ሰዎች ተገደሉ የሆነ ቦታ እንዲሞቱ ሲባል ሰው በሰው ላይ ጨክና እንላለን ግን ቃላት ራሳቸው ከመግደል አይተናነሱ እዚህ ጋር የቆሰቆስከው ሰዓት ነው እዚያ ጋር የሚነደው እና ሀሳቦቻችንን ልዩነቶቻችንን በጣም ድሮ ዩኒቨርሲቲ ስንማር የመጸዳጃ ቤት ውስጥ ነው ሰዎች ሐሳባቸውን የሚገልጹት እና ሰው ፊት ማለት የሚያፍሩትን ነገር የሚፈሩትን ነገር በቃ በጣም ይጻፋል። ሁሌ ቀለም እንደተቀባ ነው። አሁን እዛ መጸዳጃ ቤት ላይ ይጻፉ የነበሩ ነገሮች ፌስቡክ የሚባል መጻፊያ ፕላትፎርም መጣላቸው። ስለዚህ ሰዎች ኢምፐርሰን አግኝቶሽ የማይልሽን ነገር እዛ ላይ ይለዋል። ለምሳሌ አንዳንድን ሰው የሚሳደቡ ሰዎች ያንን ሰው በአካል ቢያገኙት ፊል ለፊት አይኑ አይኑን እያዩ እንደዛ ሊሉት አይችሉም። ውስጣቸው የማያምንበትን ነገር እንደፈለጉ የመናገር ያ ደግሞ ሰው ሲሳደብም ራሱን ወክሎ አይሳደብም በነገራችን ላይ አሁን ደግሞ የመጣብን ጣጣ እኔ እንደዚህ ነው ብሎ አይደለም የሚሳደቡ እኛ ብሎ የሆነ ወገን ወክሎ ነው የሚሳደበው ተሰዳቢውም ተሳዳቢውም የሆነን የሆነን ወገን ወክሎ ነው የሚሳደቡት ያ ደግሞ መሬት ላይ ብዙ ችግር ያመጣ እያየነውም ነውና ኃላፊነት በተሰማው እና በታረመ መንገድ ሀሳብን መግለጽ በጣም በጣም አስፈላጊ የሆነበት ዘመን ላይ ነው። በአንዳንድ ማህበራዊ ጉዳዮች ላይ በአንዳንድ አገራዊ ጉዳዮች ላይ የብዙ ሰው ህይወት ሊነካ በሚችል እና የኦፒኒየን ሊደርነት ሮል ያለው ሰው ማለት እሱ የሚናገረውን ይዘው ሰዎች ህይወታቸውን የሚወስኑ የሆነ ሰው በጣም መጠንቀቅ አለበት። ያው ምንድን ነው አንዳንዴ ስሜት የሚነኩ ነገሮች ይከሰታሉ። ሀገራችን በሀገራችንም በዓለማችንም እና በዛ ስሜት ላይ ሆነን ምን ስንጽፍ ሌላ ቀን የማናምንበትን ነገር ኮምፕሮማይዝ አድርገን ልንጽፍ እንችላለን። ስለዚህ ያን ቀን ባንጽፍስ? አንዳንዴ እኮ ዝም ማለት እኮ በጣም ጥሩ ነው። ዝምታ ያስከብራል። ምን ነገር ሬሳ የሚፈራው ዝም ስለሚል ነው ይባላል፣ ስለማይናገርና አንዳንዴ፣ እንደው ዝም አለ እኮ ተብሎ እኮ መከበር አለ። ሁሉም ነገር ላይ ኮሜንት ማድረግ ላይኖርብን ይችላል። ሁሉም ነገር ላይ አስተያየት መስጠት ላይኖርብን ይችላል። ስለዚህ በተለይ ስትጽፍም ስትናገርም እንደው ለማንኛውም ሰው ጥሩ ጽንሰ ሀሳብ፣ ምናልባት የዛሬው ቀን የምትሞትበት የመጨረሻ ቀን በህይወት የምትኖርበት ቢሆን አሁን የምትጽፈው ማለት የመጨረሻ ቃል። እስኪ የመጨረሻ ቃል ተናገሩ ቢባል ምን ተናገርን? የምንሞተው አንድ ሰውዬ ወንጀለኛ ነው እና ሊገደል ሲል የመጨረሻ የምትለው ነገር ካለ በላሉት እና ሲሉት፣ ለእኔስ ትምህርት ሆነኝ፣ ይብላኝ ለእናንተ ብሎ ሞተ ይባላል። ሊገደል ነው እና የመጨረሻ ቃላት በዓለማችን ብዙ አሉ፣ የማይረሱ ለትውልድ የሚቀሩ የሰዎቹ ማንነት የሚገልጹ። ወደ ክርስትናው ስንመጣ ክርስቶስ የመጨረሻ ቃሉ የሚያደርጉትን አያውቁም ይቅርበላቸው ነው የመጨረሻ ንግግር ማለት እና አሁን ብትሞት እና ወደኋላ ተመልሰ ህይወትህን ሪቪው ማድረግ እድል ቢሰጥ አሁን ፌስቡክ ላይ ወይ አሁን የሆነ ሶሻል ሚዲያ ላይ የጻፍከው ነገር በህይወትህ ለመጨረሻ ጊዜ ያልከው ነገር እንዲሆን ትፈልጋለሁ? ይህን ብሎ መሞት በጣም ያሳዝናል። እና እያንዳንዱ ቃል መቼስ እድሜያችን የተወሰነ አይደል? አንቆጥረውም እንጂ እኮ ልክ ለምሳሌ አሁን እንደ ትዊተር ምናምን የተወሰኑ ቃላት አይደል እንድንጽፍ የሚፈቅደው? የሰው ልጅም እኮ እዚህ ምድር ላይ የተፈቀዱለት የተፈቀዱለት ቃላት የተወሰኑ ናቸው። መቁጠር ስለማንችል ነው እንጂኛ በጣም ብዙ ሊመስለን ይችላል፣ ግን በጣም ጥቂት ቃላት ናቸው እና በነዛ ቃላት ማንን ሰብረናል፣ ማንን ጠግነናል ብሎ ራስን ሪቪው ማድረግ ወደኋላ ተመልሶ ማየት ያስፈልጋል። እና እያንዳንዷ ቃል የሆነን ሰው ልታድን የምትችል ብትሆን ወደኋላ ተመልሰን ስናየው ማናዝንበት ይሆናል። እንደዛ ነው የሚሰማው